ተረጋጋ ነው። ምን መመለስ ለአንቺ ግዴታ አይደለም። አዎ ግዴታ ስላልሆነ በቃ አወቅሽ አይደለ። አሁን እሷ አለሽ። ከአሁን በኋላ አትበጡጭኝ። አንቺ አንቺም ሆናችሁ ሱመያም ከህይወታችን ውስጥ ውጡልን፣ ውጡ በታችሁ። የእኛ ኖሮ ይኖራል ና ኖሮ አይኖሩ። አንቺም የሚወድ ልጅ አለ። ባለፈው አገናኘሁ። እሺ ከልጁ ጋር ቀጥ የእሷን እርግዝና መጠበቅ የራስሽን እርግዝና አላሳይን የራስሽን ምናምን አክብረሽ አሳይን የእኛን ማክበር ሳይሆን ማለት ነው። ስለዚህ የእኛን ልታከብሪ ልታይልን ስላሰብሽ እናመሰግናለን። ከአሁን በኋላ ከህይወታችን ውጪ ልንልሽ የመጣ ነው በህይወታችን አሰላም አሌይኩም ወረህመቱላሂ በረካቱሁ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በላቸው። አሰላሙ አለይኩም ወረህመቱላሂ በረካቱሁ። ውድና ተከበራችሁ ሰዎች ዛሬ እኔ ያማረኛ ለመኩት ማሻላ በወለቀል ለመደች አመጣችው ዳእ እንዴት ናችሁ? ሰላም ናችሁ? ቤተሰቦች አጠፋችሁ? እናንተ ዘመኑ በየቀኑ እየመጣ ነው እና ዛሬ ምን ይዘልን የመጣ ነው? ቤዛን ቀጥረናታል። ቤዛን ጠርተናታል። እዚህ ያቺ በመሐላችን እየገባች ምትበጠብጣዋል ወረኛ የሆነች ልጅ እሷን ጠርተናታል። አይ ቤዛ፣ እኔ ገልቼ ነበር፣ ገላሽ ገላይ ነበር ነበር እኔ ቤዛ አይና ማየት አይፈልግም ግን ዛሬ አይ የየዩ ነች ማየችው ዛሬ ማየት ፈልግሽ ዛሬ ማየት ፈልግሽ ነው አሬ ቤዛ እኛ ደባደባለው ይደባደባለው ወላሂ እኔ ቤዛ በጣም በጣም ተናጂጄ ነበር ቤዛ ወይኔ ጉዴ

እና ውድ ቤተ ሰዎቻችን ያው ከመናደዷ የተነሳ እር ከማለት የተነሳ በጥርስ ነው በጠበጣት እያለች ነው። ቤዛን ዛሬ ጥራናት ለመጨረሻ ጊዜ ቤዛን ከህይወታችን ልናስወጣት ነው። ውጭ ልናት ነው የህይወት እና አይደለም የሆድም ይወጣል። በቃ ኪኒኒ ጋር ገባች አብራሽ እና ስለዚህ አሁን ቤዛን ከህይወታችን ልናውጣት ነው። አጠገባች ስለኛም ካሁን በኋላ እንዳትደርስ ስለኛም እንዳታወራ ካሁን በኋላ ስማችን ራሱ እንዳታነሳ አይደል። እኛም ትናንት የተለቀውን ቪዲዮ አይታችኋል። ሮዛም ወስናለች እንግዲህ ልንጋባ ወስናለች። አበባውንም ተቀብላለች፣ ጋብቻውን ተቀብላለች። ሳዳም መካከራታለች። የቤት ውስጥ በጣም መካከራንክሬ ነው። አዎ፣ በጣም መካከረችሽ። አዎ። እና ስለዚህ ዛሬ ማስጠንቀቂያ ሰዓት ነው፣ ቤዛ። አዎ፣ የቤዛ ማስጠንቀቂያ ይሰጣል። እነሱ ማያሉት ካላሳሰርናት፣ መረጃ አለን። በውሸት ኢንፎርሜሽን፣ ባንቺ ሰበብ ጠጥቶ ባንቺ ምክንያት ሊሞት ነው ብላ ቤዛ ያልሆነ ነገር አውርታላት ሊሞት ነበረ ሰይድ ባንቺ ምክንያት ነው የሚሞተው ብላ አውርታልኝ ዋሽታኝ እኔም ደንግጬ እሷን አምኜ ኪኒኖቹን ውጪ ሞቼ ነበረ ለካስ እሷ ስትዋሽ ነው ያልሆነ ትክክለኛ ያልሆነ መረጃ ነግራኝ ነው እንደዚህ አድርገችኝ በእሷ ቤት ለኛ እንዳሰበችና የሆነ ነገር እንዳስተካከለችልን አድርጋ ነው የምታወራው ግን ሱመያ ምታስበው እንደዛ ነው ቤዛና ሰይድ ተመካክረው ድራማ ነው ሷል የሚሰሩት ነው የምትለኝ እኛ ምን ማለት ድራማ ሮዛ ላይ አንሰራም ውሸት ነው ይውላ ስለዚህ ቤዛንም ካላሳሰርናት እያሉኝ ነበር፣ እነሱ ማለት ነው። እንከሳታለን፣ ቪዲዮን ማሳይተን ምን ዳረገችን፣ እንከሳታለን እያሉ ነው። ግን እስኪ ክሱን ተዋትና፣ አላህ አትርፎሻል። ሁሉም ነገር ለበጎ ነው። የሷ ማቃጠር ሮዛም ጠጣች። የእሷን መጠጣት በጎነቱ ምንድነው? ተመልሳ ሀሳቧን ቀይራ ከኔ ጋር ለመጋባት መወሰኗን ለበጎ ነው ማለት ነው ቤዛ ያቃጠረችው። ስለዚህ ግን ቢሆንም አንዳንድ ጊዜ ለበጎ ይሆናል፣ አንዳንድ ጊዜ ደግሞ የሰውም ነብስ ይዞ ሊጠፋ ስለሚችል ማቃጠር ካሁን በኋላ ተጠግታን ምንም ነገር እንዳታቃጥር ስለኛም እንዳታወራ ልናስጠነቅቃት ነው ማለት ነው። ሁሌ እንደዚህ ከለመደባት ያልሆነ ነገር እያወራች የሰውም ትዳር ትበትናለች። ከህይወታችን ልትወጣ ነው። እሺ የምፈልገው ዛሬ ይጠብቃል። አሁን ስትረጋጉና እናንተም እደባደባለሁ፣ ቦክስ ቴስታ ገላታለሁ፣ ነክሳታለሁ፣ የምትሉን አቁሙና በስነስርአቱ እንደ ትልቅ ሰው እናውራት። ከአሁን በኋላ ወደኛ እንዳትጠጊ ስማችን እንዳጠሪ ከህይወታችን ውስጥ አንቺና ሱመያም ውጡ፣ ውጡ። ሱመያም ያልሆነ ነገር እያወራች ነው። በየቀኑ ተመካክረው ድራማ ሙኒራ ላይ እየሰሩ ነው፣ ሮዛ ላይ እየሰሩ ነው። ተመካክረው እንዲያደርጉ ነው ምናምን ብላ እሷና ቤዛ ራሱ ተስማምቶ ይመስልኛል ነው ሳስበው። ሱመያና ቤዛ ራሱ እኔ ሸክ ሸከው እኛ ነን እንደዚህ መበጥበጥ በቃ አላርለኔ ማገባ ላገባት ምፈልጎን ሴት እየተከተለችኝ ቤዛ እኔ እወዳለሁ እኔንም ታገባው ምናምን ይላል። ሴቶቹን እያባረች ነው። አዎ አንድ ጊዜ የሆነች ሴና የምትባል ልጅ ቀይ መታ ነበረ እሷም አብሬን የሆነ ቤዛ ሄዳ ተደባድባ ብላ አባረቻት ልጅቷ ማለት ነው ልጅቷም ወደ እኔ ደርስ አታውቅም ግን እናንተንም እንደዛ ነበር ያሰበችው ስለዚህ ሲመስለኝ ሲመስለኝ ሱመያና ቤዛ እራሱ ተመካክሮ ነው ወደ ሱመያ ነች ወደኛ የላከቻት ስለዚህ አሁን ቤዛን ደውለን ጠርተናታል ቤዛ እየመጣች ነው ስትመጣ በስነስርዓቱ እንደ ትልቅ ሰው አብረን እናወራና እነግራትና ከህይወታችን እናስወጣታለን ስማችን እንዳጠራ ወደኛም እንዳትጠጋ እንቢ ምትል ከሆነ እርምጃ የከፋ እንደሆነ እንነግራታለን እና እስከ መጨረሻው አብራችሁ ቆዩ ቤዛ እየመጣች ነው እየጠበቅናት ነው

ስፍራችን የእኛን ስም ብታነሽ ወይ ወልሽ በቃ የመጨረሻ ማስጠንቀቂያ ልነግርሽ ንጠራንሽ ማለት ነው። ምን ነው፣ ሰላምታ አይቀድምም? ምን እንደኛ ሰላምታ አንቺ ሰላምታ አይፈልግማ አይፈልግም። ሰላምታ ሰላም ሰላማችንን አጥፍተሽ ልጅቷን ገለሻ እና እኔም ሳልሞት ሰይድ ዛሬ ማታ ይሞታል። ይሄ ሁላ ማሟራት ለምን አስፈልገው? እኔ በንዴት ስሜት ውስጥ ሆኜ ያ ሁሉ ያጠፋሁት ምን እንኳን አጥፍቼ እናንተ ጋር አምኛችሁ የመጣሁት አንቺ እስካሁን ፖሊስ ጣቢያ ነበር የምትሆኚው፣ እስር ቤት ነበር የምትሆኚው። ግን ይኸውልሽ አሁን ልንገባ ወስነናል። ገባሽ አይደል? መጀመሪያ ልጅቷ ብትሞት ኖሮ በአንቺ ምክንያት ነው። ሴት ልጅ ላይ ፖሊስ አላመጣም ብዬሽ ነው እንጂ ሰማሽ። አንቺ የሰራሽው ስራ በሕግ ያስጠይቅሻል። የጠራንሽ አሁን ለዚህ ነው እና። እነሱ እንደውም ካላሳሰርናት፣ እሷ ወድና ተመልሳለች። ማቃጠር ምን አስፈለገው ነው? አንቺ እዚህ እዚያ ሄደሽ መቀባጠር ለምን አስፈለገሽ? አንቺ አሁን እኔ ማን ለእኔ እዘኝልኛለሽ? ለአንተ ነው ትኛለሽ? ካላሳሰርናት ያሉኝ እነሱ፣ ንክሰሳት፣ መረጃ ቪዲዮ አለ። ካላሳሰርናት ሲሉኝ አይ አይሆንም፣ ተው ካሁን በኋላ አይለመዳትም ብዬሽ ነው እንትን ያልኳት። እቺ ልጅ አሁን የሆነ ነገር ብትኖረው ባንቺ ሰበብ ነው። ይሁላ አንቺ ሰበብ ነሻ። ይበሎ እንደውም ጥሩ ነው። ምን ነው ጥሩ ነው? አንተም አለህበታ። አንተም አለህበታ። ምን ውስጥ ነው ያለሁት እኔ? ምንድን ነው ያልኩት? ቪዲዮ ሲቀረጥ የዛን ጊዜ ምን እያልከኝ ነበረ? እንኳን በረኪና ቦምብ ጠጣላታለሁ እያልከኝ አልነበረ? እና ስለዚህ ይሄንን ስለነገርኳት እስካሁን ታዲያ እኔ ለስ እኔ ጠጣላታለሁ እንጂ ያልኩት እሷ እንድጠጣ ምክንያት አልሆንኩም። ምን ምድር ተወሪው። ስለዚህ የዛን ጊዜ እኔ እንደዛ ስነግራት ፌንት ይበላችሁ ወይም ምንም ነገር የጠጣችሁ እኮ ላንተ ብላ ነው አንቺ መቀጣጠሩ ምን አስፈልገሽ ነው? ማቃጠሩ እዚህም እዛም ሄድሽ ማቃጠር ለምን አስፈልገው? እንድትመጣና በቃ እንድትታረቀ ካንተ ከሆስፒታል ሰላም ሆነ እንድትወጣ፣ እኔ አስታርቅ እኔ አስታርቂኝ አልኩሽ አላልኩሽ እኮ እኔ ሽምግልና እስከምትልከኝ ለምን ጠብቃለሁ? የም ሽምግልና ሽምግልና ነው። እኔ አስታርቂኝ አላልኩሽ እንገባሽ አይደል አላልከኝማ? እና ምን አስፈልገው ነው እዚህ እዚያ ማውራት? ምን አስፈልገው? በቃ ሮዚ እሺ ብላ እንድትመጣ እንጂ ሷም እኔ መድኃኒት እንድትውጥ አስቤ አይደለም። ሲቀጥል ደግሞ አንተ እንደዛ ሆነ እያየው ዝም ማለት አልቻልኩም። እስኪ አንቺ አሁን ማን ተባብሪኛለሽ? ለምን እኔ ዝም ብዬ እኮ ምን አስፈለገ እሷ ጋር ሄደሽ ይሄንን ማውራት ያስፈልገሽ? በእርግጥ ልክ ነህ፣ ልክ አይደለም እያልኩ አይደለም። ስሜታዊ ስትሆንና አንዳንዴ ለምትፈልገው ነገር ስትል የምታረገውን አታውቅምና፣ በዚህ ከአጋጣሚ ይቅርታ፣ እንደው ሁላችሁንም ይቅርታን እንጠይቅ እፈልጋለሁ። የኛ አሁን ይቅርታ አይፈልግም። አንቺ መጀመሪያ ለምን እንዴት አደረግኝ? ከህይወት ናችሁ ውጪ እኔ ሳይድ ሊገባ ነው በቃ ታላላሽ እንዴ አንቺ አሁን ሳጋሽ ን እጪ እየሳኩ አይደለም እንደው ማስጠነቅቅሻለሁ አሁን እንደው ምሰባለበት ቀን ብለሽ አንቺ አይደለም መጀመሪያ አንቺ ነው አሁን የኔ ሳይድ የኔ ባልኝ ታውቃለሽ እንዴ አሁን እሺ ይግባሽ፣ እስኪ ይቁረጥልሽ። እኔ ከዚህ በፊትም ነግሬሻለሁ፣ አስታውቅሻለሁ። የራሴ ላገባት ያልኩት ያዘጋጇት ሴት አለች። እኔን አትፈታተኝ፣ አትከታተኝ፣ አታስቸግርኝ፣ አታስብኝ፣ እርሽኝ፣ ከውስጥሽ አውጪኝ ብዬሻለሁ። የራሴ ማገባ ሴት አለሽ፣ ይሻለው ይሄው እሷ ነች እንድትታወቅ ነው። ማታ እንቢ ስትል ባለፈ ደስ ብሎሽ ነበር። አንቺማ መድኃኒት ጠጥታ ራሷን እንድታጠፋ ልትቀብራት ነበር። ሐሳብሽ ባይኖርብኝም ላንተ ቦታና ክብር ቢኖረኝም ሮዛ እንድትሞት በጭራሽ አልፈልግም። የዛለት ራሱ የነገርኩሽ ነበር ሰአዳ። ምናልባት ከተረዳሽኝ፣ በኔ ምክንያት ምንም ሰው እንዲሆንብኝ አልፈልግም። አሁን እስቲ ድገሚልኝ አሁን ያልሽውን ቃላት። እኔ ሰይዶ በጣም ወደዋለሁ። አንሁን ላ ሊግባ ነው። አንቺ ታቃለሽ እንዴ በጣም እኔ ሱመያ እንደዛ እያለች ለሷ ስል በጭራሽ አላገባውም እያልሽ ውሸትሽ ነበር። በቃ አሁን እሱን እኮ ቀረ በቃ አይመስማ አይም አስማ አይስማ። ይኸውልሽ አሁን እሱን ከሷ ጋር አትዳርቂ ሰማሽ? ቤዛ ያው አስተዋወኩሽ የምወዳት የራስ ሆኒ ሴት ሷ አለች። እሺ ገባሽ አይደለ ሁሉም ሰው ይወቀልን። እሺ አውቆልናል ብላሽ ብላሽ አለች። አላገባም ብላ ነበር ባለፈው፣ ሀሳቧን ቀይራ ነበር ምክንያቱም ለሱመያ አዝና በቴል እንዴት አገባለሁ እሱም ያቴ ና ብላ ነበር። በዛ ሰዓት አንቺ ደስ ብሎሻል አውቃለሁ። የተወች ይመስሎሽ ስርስሬ ስትሄጂ ነበረ እና አልቶች ድጋሜ መልሰ አሳቧን ቀይራለች። የሰው ልጅ ሆኖ አሳማ ይቀይራል። አልቶች አይደለ አግን በጉልበት ነው። አንቺ አላመንኩም። በግድ አላምንም። ለምን አትልም? ተጋብታችሁ አብራችሁ መኖር እስካልጀመራችሁ እስካላረገዘች እርጉዞ ሆነ በአይን እስካላየኋት ድረስ፣ አሁን ራሱ እያታለላችሁ እንጂ ከትመጣሽ ቅናቶ በዚህ ቅናት እውነት ቅናት አይደለም። እሄ ቅናት ነው። እኔ ያውቃለሁ። ለፊትሽ ቅናት አለ። ቅናት ይሁን ችግር የለውም በቃ። ሲትሪነኝ እንኳን ተረዳሽኝ። እሄ ስላወቅሽ ራሱ ተመስገን፣ ችግር የለም። አንቺ እርጉዝ ሆነሽ እኔ ብራይድ ሳከብር እኔ ራሴ ሳከብር ማለት የዛን ጊዜ ላንቺ እኔ ብራይድ ተስከብር አንቺ

እንዴት ታረግዛለች? ከአንድ ወር በኋላ እንደውም ታያለሽ፣ አሳይሻለሁ። ተይነበ ለምን? አንተ ራስህ ጭንቅላት ላይ ጥያቄ እንዴ? ለምን ላንቺ ይሄንን መመለስ? ለአንቺ ግዴታ አይደለም። አይደለም? አዎ፣ ግዴታ ስላልሆነ በቃ አወቅሽ አይደል? አሁን እሷ አለሽ፣ ካሁን በኋላ አትበጥ ጭኝ ወጭኛንቺ አንቺም ሆናችሁ ሡመያም ከህይወታችን ውስጥ ውጡልን፣ ውጡ ልታችሁ። አዎ የኛ ኑሮ ይኖራል። እናንተ ኖሮ አይሆይ ኖሩ እናንተ ውጡ። በቃ የራሳችሁን ኑሮ ኑሮ የራሳችሁን አዎ አንቺ የሚወድሽ ልጅ አለ። ባለፈው አገናኘሁሽ ከልዩ ጋር ቀጥይ ቀጥይ። የእሷን እርግዝና መጠበቅ ትልና የራስሽን እርግዝና አላሳይን። አዎ የራስሽን ምናምን አክብረሽ አሳይን። እሺ የእኛን ማክበር ሳይሆን ማለት ነው። ስለዚህ የእኛን ልታከብሪ ልታይልን ስላሰብሽ እናመሰግናለን። ካሁን በኋላ ልሽ ከህይወታችን ውጭ ልንልሽ የመጣ ነው። በህይወታችን ጣልቃ እንዳስገኝ እንግዲህ ነገ ምን ይሆናል የሚለው ነው። አብረን የምናየ ይሆናል እንጂ አሁን በዚህን ሰዓት ልወስንም እንዲህ ነው ልላቸው አልችልም። የነገውን ፈጣሪ ያውቃል ፈጣሪ። በቃ ስለዚህ ሰምትሻለሽ

ገብቶሻል ከዚህ በላይ ማሳየሽ ነገር የለም ንግድሽም፣ ማስረዳሽም ነገር የለም። ስለዚህ አሁን ከህይወታችን ውስጥ ውልቅ ብለሽ ውጪ። ካሁን በኋላ ህይወታችን ውስጥ ገብተሽ ብትበጠብጭን የሚመጫውን ነገር ኦኬ። ስለዚህ በመሀላችን ጣል ቀን የምትገቢው ነገር አቁሚ። ልጅቷ አሁን በአንቺ ሰበብ ነው እንደዚህ ሆነች፣ ውሸት ነገር ጨማምረሽ አውርተሽ ያንቺ ሸባብ ነው። ጮጋራ ይቆራጣ ታለ ሁሉ ጊዜ ነገር የውሸት መረጃ አድርሰሽላት። በዛ በጠጣችሁ ኪኒኒ ብትሞት የሆነ ነገር ብትሆን ተጠያቂ እንደውም አንድ ነገር እኔም ተምሬያለሁ በህይወቴ። ቸኩዬ ተናድጄ ምናምን የማደርገው ነገር ዋጋ እንደሚያስከፍል አንቺን ማጣት እንደምችል አይቻለሁ። አንቺም ደግሞ የሆነ ነገር ስሜታዊ ሆነሽ ከእንግዲህ በኋላ እንደዛ አይነት ነገር ባትደግሚ ጥሩ ነው። እኔ ጥፋት ነው ያንቺም ጥፋት ነው። ህይወት ማጣት አለ የኔም ጥፋት ነው። አንቺ ጥፋት ካዋቅሽ ችግር የለው በቃ። ጥፋቴ አውቂያለሁ ይቅርታ ጠይቂያለሁ። ሮዚ፣ ችግር የለም። አመሰግናለሁ። ምንም ምስጋና የለም።